እግዚአብሔር የእግዚአብሔር አባት ነው ማለት ይቻላል ወይ? እሺ፣ እግዚአብሔር ስትል እግዚአብሔር ያልከው ማንን ነው? የእግዚአብሔር እስኪ ያልከው ማን ነው? እሱ ላይ ተነገረኝ። አያው ይሄ ነው። ለምን መሰለ ይሄን ያመጣው ኢየሱስ የኢየሱስ አባት ነው ወይ ትላለህ? እንታትልም፣ ማብራሪያ አለው። ኢየሱስ የኢየሱስ አባት ስትል እኛ ኢየሱስ አብም ወልድም ነው። አባቱ ግን ማን ነው? ኢየሱስ፣ የየትኛው ኢየሱስ የኢየሱስ የዛሬ ሁለት ሺህ ዓመት እነ ዮሴፍ ቤት የተወለደው ቅድስት ድንግል ማርያም የተወለደው የኢየሱስ አባቱ ማን ነው? ሰው ለሆነው ኢየሱስ አብ የሆነው ኢየሱስ ነው አባቱ እንጂ ኢየሱስ የኢየሱስ አባት ይባላል። የአብ አባት ማን ነው? የአብ አባትስ ማን ነው? የአብ የአብ አባት አለው እንዴ? ታዲያ በእናንተ ቤተ እምነት ኢየሱስ አብ አይደል እንዴ አባት? ይሄ ኢየሱስ ክርስቶስ አባት የሆነው አብ አብነቱ ለወልድ ለሆነው ኢየሱስ ነው እንጂ ኢየሱስ የኢየሱስ አባት ሊባል አይችል። ስንት ስንት ኢየሱስ ነው ያለው በእናንተ ቤተ እምነት? አባት ያለው ኢየሱስ አለ፣ አባት የሌለው ኢየሱስ አለ

አብ የሆነው ኢየሱስ አባት አለው ብለን አናውቅማ። ኢየሱስ ሰውም አምላክም ነው አይደለ? ኢየሱስ ሰውም አምላክም ነው። አምላክ አለው የምትለው ለአምላክነቱም ነው አይለይም። ኢየሱስ ሰውነትና አምላክነቱ አይነጣጠልም። ስለዚህ ለአምላክነቱም ለሰውነቱም አምላክ አለው። ኢየሱስ ክርስቶስ ስል እኔ ሰውነትና አምላክነቱ ነጣጠይ አይደለም። አምላክም ኢየሱስ አምላክ አለው ሲባል ለአምላክነቱም ለሰውነቱም አምላክ አለው። እሺ ሰላም ለአንተ ይሁን፣ ፓስተር በረከት። ሰላም አቢሲኒያ፣ እንደምን አለ? አለን አለን። እኔ ከመግባቴ በፊት የነበረው ልጅ ኢየሱስ አሁን አሁን፣ እሱን ተውና አንተ አንተ የገባህበት መጽሐፍ ቅዱስ አለ አለኛ እስኪ ሮሜ ምዕራፍ አስራ አምስትን አውጣ። ምን ውይይት ነው? እሺ አይ ከበጣም እንግዲህ ያው እናንተን እንደነገ ባለፈው ስለነገርከኝ ነው እናንተን ለማስተካከል ነው ስላልክ እስኪ ሮሜ ምዕራፍ አስራ አምስትን አውጣው። አዳሽ ሮሜ አስራ አምስት ቁጥር አምስት ሮሜስም ምዕራፍ አስራ አምስት ስንትቁጥር በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት የጌታችን የኢየሱስ ክርስቶስ አባት እዚህ ጋር የእናንተ ቤተ እምነት የሚያፈርስ ቃል ነው። የጌታችን ኢየሱስ አባት አክብሩ ቶሎ ብለህ ወደ ወደ ብሽቅሽቅ ነገር ውስጥ ነው የምትገባው አሁን ጥቅሱን አንብብ ነው ያልኩህ እናንተን እንትን ምናምን እሱን በኋላ ትናገራለህ አሁን ጥቅሱን አንብብልን በአንድ ልብ በሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችንን ኢየሱስ ክርስቶስን አባት ታከብሩ ዘንድ የትግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሀሳብ መሆንን ይስጣችሁ ይላል ኦኬ እዚህ ላይ እግዚአብሔር እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት ይላል አይደል አዎ እግዚአብሔር ነው ያለው ክፍሉ ስለ ኢየሱስ አባት ስለ ኢየሱስ ሳይሆን የሚናገረው ስለ ኢየሱስ አባት ስለ አብ ነው የሚናገረው እሺ ጌታችን ኢየሱስ ክርስቶስ ይመጣል ይሄንን ታምናለህ አንተ ይሄንን ታምናለህ ስለማምንማ እየጠየቅኩ እኮ ነው አንዴ አስጨርሰኝ እንጂ እዚህ ጥያቄ አንስቻለሁ መጽሐፍ ከፍቻለሁ አይደለም እንዴት ነው ስነስርዓት ማድረግ ማትችለው ክፍሉ ከአንተ እምነት ጋር በጣም የሚቃረን ነገር ስለሚያወራ ለስሙላ ነው እንት አስገብቼ ስለዚህ እዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ የተባለው እግዚአብሔር ነው፣ አይደለ? እግዚአብሔር ነው ግን እግዚአብሔር አብ አይደለም። እግዚአብሔር አብ አይደለም። እዛኛው ላይ ደግሞ በአንድ አፍ እግዚአብሔርን የሚለውም እግዚአብሔር ነው አለ? እንደዚያ የለም። በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን፣ እርሱም እርሱም ሲያብራራው ስማ፣ እርሱም የጌታችን የኢየሱስ ክርስቶስን አባት ይላል። አየ ገብቶኛል በደንብ። ምን ነው ጥያቄ? ክፍሉ ላይ እግዚአብሔር የሚለው ማንን ነው? ነው ያንተ ጥያቄ አይደል? ምን ነው ጥያቄ እኮ። ስማ ተረጋጋ፣ እና ስማ። መጀመሪያ እኮ ስትሰማ እኮ ነው። ኦኬ። ስለዚህ እዚህ ጋር እግዚአብሔር የተባለው የጌታችን ኢየሱስ ክርስቶስ አባት ነው። ጌታችን ኢየሱስ ክርስቶስ ደግሞ እግዚአብሔር ነው አይደል? ጌታችን ኢየሱስ ክርስቶስ አምላክ ነው፣ ግን እግዚአብሔር አብ አይደለም። የምጠይቅ እሺ፣ አዎ፣ የጠየኩህን መልስልኝ እንጂ። አዎ፣ ጌታችን ኢየሱስ አይደለም አላልኩም እኮ። እሺ እዚህ ክፍል ላይ ሮሜ፣ እኔ አሁን አንድ ነገር እናርገ በቃ። እሺ ታዳሚዎቹም እያያችሁ በቃ፣ ምንም መናገር እንደማይቻል እያያችሁ ነው። የምጠይቀው ነገር ሌላ ነው፣ የሚመልሰው ሌላ ነው። ስለዚህ ምንም ልረዳ አልችልም። አንተ የምትችለው ምንድን ነው መሰለህ፣ አቢሲኒያ ያየህ? አንተ የምትችለው እንደዚህ አይነት ቦታ ላይ ሳይሆን እኛ በሌለንበት ቦታ ላይ ዝም ብለህ እስኪ ግቡ ምናምን እያልክ እንደዚህ አይነቱን ወሬ ነው የምትችለው እንጂ ስነ ስርዓት ያለው ወሬ ማድረግ አትችልም። ፈቃድ ሆኖ ጥያቄ ጥያቄ ምንድን ነው ተሰማ እ አቢሲኛ እግዚአብሔር የኢየሱስ ክርስቶስ አባት ነው ተባለ አይደል? እግዚአብሔር አብ እግዚአብሔር አብ አው እዚህ ላይ። ስለዚህ አሁን ይሄ ኢየሱስ ክርስቶስ ኢየሱስ ክርስቶስ እግዚአብሔር ነው እና በዚህ መሰረት ኢየሱስ ክርስቶስ ወይ፣ አንዴ ጥያቄ ልጨርስ እንጂ እግዚአብሔር የእግዚአብሔር አባት ነው ወይ? ነው ጥያቄ

ኢየሱስ ክርስቶስ እግዚአብሔር ነው ወይ አልኩ አዎ እግዚአብሔር ነው አልኩ ስለዚህ እግዚአብሔርን እርሱም የእግዚአብሔርን አባት ማለት ይቻላል ኢየሱስ ክርስቶስ እግዚአብሔር ነው እዚህ ጋር ደግሞ አባት አለ ማን ነው ያ አባት እግዚአብሔር ነው ስለዚህ እግዚአብሔር የእግዚአብሔር አባት ነው ወይ ማለት የምቻለው እግዚአብሔር እግዚአብሔር አብን የኢየሱስ የኢየሱስ ክርስቶስ ሮሚ 17:5 ላስረዳ። እርሱም ማን ነው የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሀሳብ መሆንን ይስጣችሁ። ክፍሉ የሚናገረው ስለ ኢየሱስ ክርስቶስ አባት ስለ አብ ነው። እዚህ ጋር እግዚአብሔር አብ የኢየሱስ አባት መሆኑን ነው የሚናገረው። እግዚአብሔር የተባለው እግዚአብሔር አብ ሲሆን ክርስቶስ ኢየሱስ የተባለው ደግሞ የአብ ልጁ ነው። ስለዚህ እዚህ ላይ ግን ላይ እግዚአብሔር አብ የሚል ቃል የለም። እግዚአብሔር አብ የተባለው የኢየሱስ አባት መሆኑን ሌላ በርካታ ክፍሎች ላይ ላሳይ እችላለሁ። ኦኬ ጥሩ ነው። ስለዚህ እግዚአብሔር የእግዚአብሔር አባት ሊባል ግን አይችልም። አይደለ እግዚአብሔር እግዚአብሔር አምላክም ሰው የሚሆነው የኢየሱስ አባት ሊባል ይችላል። አቢሲኒያ፣ ይሄ መጨረሻ ነው። ይህን ማድረግ ካልቻለን በቃ በልዩነት ማለት ነው ይኖርብን እግዚአብሔር የእግዚአብሔር አባት ነው ማለት ይቻላል ወይ? እሺ እግዚአብሔር ስትለኝ እግዚአብሔር ያልከው ማንን ነው? የእግዚአብሔር ሲያልከው ማን ነው? እሱን ለይተህ ንገረኝ። አየሁ፣ ይሄ ነው። ለምን መሰለህ ይሄን ያመጣሁልህ ኢየሱስ የኢየሱስ አባት ነው ወይ ትላለህ? አይ እንድታትልም አንድ ኢየሱስ እኛ አይ ከም ማብራሪያ አለው። ኢየሱስ የኢየሱስ አባት ስትል እኛ ኢየሱስ አብም ወልድም ነው የምንለው ስለዚህ ግን እሺ የኢየሱስ አባት ነው ማለት ነው። አባቱ ግን ማነው? የኢየሱስ የተኛው ኢየሱስ የኢየሱስ የዛሬ 2000 ዓመት እነ ዮሴፍ ቤት የተወለደው ከቅድስት ድንግል ማርያም የተወለደው የኢየሱስ አባቱ ማን ነው? ሰው የሆነው ኢየሱስ ነው አይደል የምትለው? ሰው ለሆነው ኢየሱስ አብ የሆነው ኢየሱስ ነው አባቱ፣ እንጂ ኢየሱስ የኢየሱስ አባት ይባል አይችልም። የአብ አባት ማነው? የአብ አባትስ ማን ነው? የአብ አባት አለው እንዴ? ታ እንዴ? በእናንተ ቤት እምነት ኢየሱስ አብ አይደል እንዴ? አባ ይሄ ታዲያ አባት ያለው ኢየሱስ። አስተው አሁን ሞልሰው ኢየሱስ አሁን ስማ፣ ስማ ከጠየቅኩ በኋላ ስማ እኛ የው ቅድም እኔ እዛ ጋር ስጠይቅ ሮሜ ላይ ያመጣው ለዛ ላይ የግዴታ ያ እግዚአብሔር እዛ ጋር እግዚአብሔር ያለው እግዚአብሔር አብን መሆኑን እዛ ቦታ ላይ ማሳየት አትችልም። ግን አንተ ማለት የምትፈልገው እዚህ ቦታ ላይ እግዚአብሔር የተባለው እግዚአብሔር አብ ነው አለ እኛ ኢየሱስ ክርስቶስ አባት ነው ያ አባት የሆነው ኢየሱስ ክርስቶስ አባት የሆነው አብ አብነቱ ለወልድ ለሆነው ኢየሱስ ነው እንጂ ኢየሱስ የኢየሱስ አባት ሊባል አይችልም። ስለዚህስም ነው የጠራ ስለዚህ አንደኛው ኢየሱስ ስትል ወልድን ሪፈር እያደረግን ነው። ወልድ አባት አለ ነው እንጂ ወልድ የሆነው ኢየሱስ አብ የሆነ አባት አለ ኢየሱስ በእናንተ ቤተ እምነት ስንት ኢየሱስ ነው ያለው? ፓስተርዬ፣ ስንት ኢየሱስ ነው ያለው በእናንተ ቤተ እምነት? አባት ያለው ኢየሱስ አለ፣ አባት የሌለው ኢየሱስ አለ። ቆይ ቆይ አብ የሆነው ኢየሱስ አብ የሆነው ኢየሱስ አባት የለውም። አብማ አባት አለው አይባልም እኮ እሱን እኮ ኢየሱስ ግን አባት አለው። አብ ግን አባት የለውም። ኢየሱስ መልሶ ደግሞ አብ ራሱ ነው እናንተ ጋር። አሁን ቅዴ ነው እግዚአብሔር አብ አባት አለው የለውም? አየሁ። ስለዚህ አንደኛው አብ ወልድ መንፈስ ቅዱስን እግዚአብሔር ቢባልም አባት ያለው እግዚአብሔር ማን ነው? እግዚአብሔር ወልድ ነው እንጂ እግዚአብሔር አብም አባት አለው አትልም። እግዚአብሔር አብም እግዚአብሔር ነው፣ እግዚአብሔር ወልድም እግዚአብሔር ነው። ግን አባት ያለው እግዚአብሔር የተኛው ነው? እግዚአብሔር ወልድ ነው እንጂ እግዚአብሔር አብ አባት አለው አትልም፣ አይደል? እሺ፣ በታማኝነት ኢየሱስ አባት አለው የለውም? ፓስተር፣ የተኛው ኢየሱስ በእናንተ ቤተ እምነት? እሺ፣ በእናንተ ቤተ እምነት ሰው አብ ኢየሱስ አብም ወልድም ያልሆነበት ጊዜ አለ? አብም ወልድም የማይሆንበት ጊዜ አለ ኢየሱስ ክርስቶስ ለምን ለምን ይኖራል? ከሌለ አብ የሆነው የኢየሱስ አብ የሆነው የኢየሱስ አባቱ ማን ነው? አብ የሆነው የኢየሱስ አባት አለው ብለን አናውቅማ። ኢየሱስ ክርስቶስ አባት አለው ስትል አምላክ አለው ስትል፣ ኢየሱስ ሰውም አምላክም ነው አይደለ? ኢየሱስ ሰውም አምላክም ነው። አምላክ አለው ምትለው ለአምላክነቱም ነው። እሺ፣ አምላክ አለው የሚለው በመዝሙር 22 10 ላይ ከእናቴ ማህጸን ጀምሮ ብሎ ጠየቅኩህ። አቢሲኒያ፣ አቤት። ኢየሱስ ሰውም አምላክም ነው። ኢየሱስ ግን አምላክ አለው ሲባል ለአምላክነቱ አምላክ ያለው አይለይም። ኢየሱስ ሰውነትና አምላክነቱ አይነጣጠልም። ስለዚህ ለአምላክነቱም ለሰውነቱም አምላክ አለው። ኢየሱስ ክርስቶስ ስል እኔ ሰውነትና አምላክነቱ ነጣጥያ አይደለም። አምላክም ሰው የሆነው ኢየሱስ አምላክነቱ፣ ኢየሱስ ክርስቶስ ሰውነቱና አምላክነቱ ስለማትነጣጥለው ኢየሱስ አምላክ አለው ሲባል ለአምላክነቱም ለሰውነቱም አምላክ አለው። ኦኬ። ኢየሱስ ክርስቶስ ስልህ ሁሌም ሰውነትና አምላክነቱን ሳልነጣጥለው ሳልነጣጥል መመለስ አይፈልግም። ካልተነጣጠለ ለአምላክነቱም ለሰውነቱም አምላክ አለው ነው ወይ የምትለው ስለማይነጣጠል። እሺ፣ መጽሐፍ ቅዱስ ላይ መዝሙር 22 10 ላይ ከእናቴ ማህጸን ጀምሮ። ስለዚህ ዝም ብሎ ያው መመለስ የለም ማለት ለምንድን ነው መሰላች? ይቅርታ ወገኖቼ፣ ለምንድን ነው ያስገባኸው? እንደማይመለስ ታውቅ የለም ወይ ትሉኝ ይሆናል። እንደዚህ አይነት ሰዎች አንዳንድ ጊዜ ሌላ ቦታ ላይ እንዲሁም ብሎ የቃላት ጨዋታ ስለሚጫወቱ አንዳንዶቹን ሌላ ሰው ስለሌለ ወይ የሚገባ ሰው ስለሌለ ገብቶ እንዲሞክረው ብዬ ነው። ግን እንዳያችሁት ነው ኢየሱስ ክርስቶስ አምላክነቱንም ሰውነቱንም አልነጣጥልም አለ። ካልነጣጠልከው ለአምላክነቱም ለሰውነቱም አምላክ አለው ብዬ አራት ጊዜ ነው የጠየኩት። ስለዚህ አራት ጊዜም ስጠይቀው መልስ የለም። ስለዚህም ብዬ መቀጠል የለብኝም። እንደምታዩት ይሄን መቼም ትታዘባላችሁ። በትዕግስት ነው አራት ጊዜ የጠየቅኩት። አይሆንም አይሆንም። አምላክ ያለው መዝሙረ ዳዊት ላይ ምዕራፍ 22 ላይ ብንሄድ አምላክ ያለው ለማን ነው? ጅማሬ ላለው ነው፣ ለሰውነቱ ነው እንጂ አምላክ ያለው ለአምላክነቱ አምላክ አለው አይባልም። ምክንያቱም ሰውነቱ ዘላለማዊ አይደለም። መዝሙረ ዳዊት ሀያ ሁለት ላይ ብንሄድ ሌላ ጊዜም ወንድሜ እንደዚህ አይነት ጨዋታ ጥሩ አይደለም። መመለስ ማትችለውን ነገር ደግሞ አይኛውን አልችልም እየተባባልን ነው መሄድ ያለብን። በቅንነት መሆን አለበት የምናደርገው ነገር። ዝም ብሎ እዚህ ትርፍ ነገር መሆን ጥሩ አይመጣም። ምን ይላል? መዝሙረ ዳዊት ምዕራፍ ሀያ ሁለት ቁጥር 10 ላይ ከማህፀን ጀምሮ በአንተ ላይ ተጣልኩ ከእናቴ ሆድ ጀምረ አንተ አምላኬ ነህ ይላል። ስለዚህ ይሄ አምላክነት ከመቼ ነው የሚጀምረው? ከእናቴ ሆድ ጀምረ አንተ አምላኬ ነህ። ከእናት ሆድ የሚጀምሮ አንተ አምላኬ ነህ የሚለው ሰውነት ነው፣ ሰውነቱ ነው ከእናት ወድ የሚጀምረው እንጂ አምላክነቱ ከእናት ወድ አይደለም የሚጀምረው ለዚህ አምላክነቱ ለሰውነቱ ነው እንጂ ለአምላክነቱ አምላክ ሊባል አይችልም። ምክንያቱም ለአምላክነቱ አምላክ ከተባለ በአምላክነት አንድ ስለሆነ አምላክ ለራሱ አምላክ ነው ማለት ራሱ በራሱ የሚባለው በዛ ትምህርት ነው። ወደ እኛ ስንመጣ ግን እንደሱ የለም። አምላክ አለው ምንለውም፣ አባት አለው የምንለውም ለዛ ሰውነት ነው። ስለዚህ መጽሐፍ ቅዱስ ልክ እግዚአብሔር ብሎ በሚናገርበት ቦታ ላይ እዚህ ላይ ያለው እግዚአብሔር ማንን ነው የሚያመለክተው የሚለውን ጥያቄ እንደምትጠይቀው እዛ ቦታ ላይ ኢየሱስ ሲል ማንን ነው የሚያመለክተው? ኢየሱስ የሚለው ቃል ወይም ስም አብን፣ ወልድንም፣ ሰውነቱንም ብቻ አምላክነቱንም ወክሎ ይጻፋል መጽሐፍ ቅዱስ ውስጥ። ስለዚህ ይህ ጨዋታ አይሰራም ማለት ነው። እግዚአብሔር የእግዚአብሔር አባት የሚባለው እንደማይሰራ ሁሉ ኢየሱስ የኢየሱስ አባት የሚባል ነገርም አይሰራም። ወልድ የአብ ልጅ ነው፣ አብ ደግሞ የወልድ አባት ነው። የወልድ አባት የሚባለው አብ ደግሞ የሚኖረው በወልድ ውስጥ ነው። ስለዚህ በወልድ ውስጥ ሆኖ ስራውን የሚሰራው አብ ለወልድ አባት ሆነው ነው እንጂ መጽሐፍ ቅዱስ የሚለው ኢየሱስ የኢየሱስ አባት የሚባል ዝም ብሎ ጨዋታ የማይጠቅም መሆኑን እንድታቀው ያክል ነው። ለሌላ ጊዜ